እኔ የምልህ ሩታ ማለት ነው ሩታ ልክ እንደ ሄርሜላ መዝለል ኦር የሆነ ነገር መሆን ስላቃታት ስለማትችል አሁን እሷ እንደዚህ ስላልቻለች የምትናቀበት ጊዜ ነው ብላችሁ ታስባላችሁ? ሩታ የምትጠላበት ነው ጊዜ ነው ብላችሁ ታስባላችሁ? እስኪ በቤተሰብ ነገሩ ማለት ነው ማለት ከሀገሯ ሂዶ ሀገሩ ነው። የሁለት ዓመት ፍቅረኛ ናት፣ ነብሰ ጥሩ ናት። የራሱን ልጅ ነው የያዘች አይደለ? ስለዚህ ለእሷ ክብር የማይሰጣት ለእሷ እንኳን ትንሽ ሞራል የማይገባው ሞራል እንኳን ለትንሽ ብሎ እንዲያው የማያዝንላት፣ በቃ እሷ እኮ ነብሰ ጡር ናት። አሁን ብዙ ሆርሞን እንትን ይላታል ምናም ብሎ እሷን ባትችል እንኳን መንከባከብ ባለበት እንትን ብትል አሪፍ ነበረ። ግን እዚህ ጋ ማለት ነው ያደረጋችሁት ነገር በጣም ያሳፍራል። በጣም ሄርሜላም በጣም ነው የምታሳፍሪ። ሁለት ልጅ ወልደሽ ባልሽን የፈታሽ ባለ ትዳር የነበርሽ ሰው ነሽ። ትዳርሽን ያፈረሽ ሰው ነሽ። አሁን ደግሞ የሰው ትዳር ይፍረስ ብለሽ የምታደርጊው ጥረት በጣም በጣም ነው የሚዘገን ነው፣ በጣም ነው የሚያስጠላ። እኔ እንደ አንቺ ከዓይነቱ ከአንድ ሰው የማልጠብቀውን ነገር ነው እያደረግሽ ያለሽ። ና በተቻለሽ መጠን እነዚህ ነገሮችን አስተካክለሽ ወደ ራስሽ ተመልሰሽ እነሱንም ይቅርታ ጠይቀሽ ህይወታቸውን ብታስተካክል አሪፍ ነው ብዬ ነው የማስበው። ያለ እዛ እስከ እስከነ ባልሽ እስከ ሰርግ ፎቶሽ በደንብ አርጌ ነገ አወጣብሻለሁ። ብትጠነቀቂ ነው ምሻል፣ ሸርሜላ። ከምሬ ነው ነግራችሁ የባሏ ፎቶ የሰርጓ የክርስትና የምን የምን በሙሉ ማለት ነው ያላትን ፎቶ ከፈለጋችሁ ነገ አወጣላችኋለሁ ማለት ነው። ከምሬ ነግራችሁ ሁለት ልጅ ያላት ሰው ናት። እንዴት ነው እኔ ያልኩት ይሆናል፣ እኔ ያደረግኩትን። በቃ እሷ ምንድን የምፈልገው በቃ ያላችውን ንብረት ጥርግ አርጋ መብላት ነው የፈለገች ከባሏ ጋርም በሀብት የተጣሉት በንብረት የተጣሉት እሷን መጠጣት መጨፈር የሆነ ነገር ማድረግ ከተለያየ ወንድ ጋር እንትን ማለት የምፈልግ ሰው ናት አይደለም ስለዚህ የአብርሽን ደግሞ ማድረግ የምፈልገው ልክ እንደዛ ነው አብርሽ እየሆነ ያለው ነገር እንደ ድሮው ጥሩ ነገር እያደረገ አይደለም ያለው ጥሩ ነገር እየሰራ አይደለም ያለው በጣም የሚያስጠላ ነገር ነው እየሆንክ ያለኸው ማለት የአንተ ጓደኞች ባለትዳሮች ሁኑ ሚስታቸው አርግዛ ልክ እንዳንተ እንዲያደርጉ እኮ ነው እያደረግክ ያለኸው እና እኔን በጣም ነው የሚዘገን ነው፣ ከምር በጣም ያስጠላል። ካንተ የማይጠበቅ መሆን ከሌለበት ነገር የማይሆን ነገሮችን እያደረግ እስካለህ ድረስ ብትጠነቅቅና ለሩታም ትንሽ ለሞራሯ እንኳን ተጨንቀህ ነገሮችን ብታስተካክል ራስክን ብትሆን እሷን እንትን ብትል አሪፍ ነው ብዬ ነው የማስበው። ከሄርሜላ ጋር የመላላጥህ ለትንሽ ጊዜ ነው የሆነ ነገር ክን ሀብትህን ምንክን የሆነ ነገር ካደረገች በኋላ እንኳንስ ላንተ ሁለት ልጅ ለወለደችው ባሏ እንኳን ያልተጨነቀች ልጅ ናት እና ምንም አይነት ነገር የሚያስቀራት ወደኋላ የሚሰባት ኦር ከአንተ ጋር እንትን የሚላት ነገር ምናምን ነገር እንኳን አለብለህ እንዳታስብ። ከምር ተጠንቀቅ ማለት ነው፣ ምንም ነገር እንዳታስብ። መሆን ሲኖሩበት ነው የሚሆነው እንጂ በአንተ ኃይል ወይም ተገፍተህ ወይ የሆነ ነገር ሁነህ አይደለም። ነገሮች ሁሉ ሊስተካከሉ የሚችሉት አንተ ያልከው ሁሉ ሊሆንልህ ሊደረግልህ የሚችለው እንደዚ አይደለም። መሆን ባለበት ሳይሜትድ ሊሆን ይችላል። ከዛ ውጭ ግን አንተ ምንም አይነት ነገር ስላልክ ምንም አይነት ነገር ስለፈለግ ምንም አይነት ነገር ስለሆነ ሚስተካከል እንትን የሚል ነገር አለ ብለህ የምታስብ ከሆነ ተሳስተሃል። ምንም ማለት ነው። ምንም ከሩታ ውጭ ወደ ውጭ ሩታ ብዙ ነገር ክን ቀይራልሃለች። ብዙ ነገር ክን ሰው የሆንከው በሷ ነው። ከምር በሷ ማለት ነው። ጋባህ ማንም እኮ ካፕል ካፕል ሆኖ እየሰራ ነው ያለ አይደለም። አንተ ከማንም የበለጠ ቻናል አይደለም የነበረህ 50 ኦር 48 ምናምን ሺህ ሰብስክራይብ የነበረ መጣ ማለት ነው። አሁን 500 ሁለት ገባ 10 ምናምን ነው ይቀረህ አይደለ። ስለዚህ ለእሷ እንኳን ሞራል አትጨነቅም፣ ሞራል የሚባል ነገር አያስጨንቅህም። ሄርሜላ ዛሬ መታ በአፏ ባፍፍ በፍፍ ወሬ ስለወረችብህ የሚስተካከል ነገሮች የሚሆን ነገር መስሎ የሚታየህ ከሆነ ተሳስተሃል። ሄርሜላ ገደል ነው የምታተህ እንጂ ምንም የምታደርግልህ ነገር የለም እና ማስተካከል ያለብህን ነገር ብታስተካክል አሪፍ ነው ብዬ አስባለሁ። ከዛ ውጭ ለሚፈጠረው ነገር ተጠያቂ አይደለንም። የሩታ አክስትም ወንድሟውን ቅድም አውርቼው ነበር እና በጣም በጣም ከምሬንም ነግራችሁ በጣም የሆነ ተሰምቷቸዋልና እንደዚህ እንደዚህ ብለው መጨረሻ ላይ ግን የሆነ ነገር ካደረጉ እኔ እንጃ። ከባድ ነው። አንተ የሞራል እንትን ነው ያደረክባቸው። እነሱ ደግሞ አካልህ ላይ የሆነ ጉዳት ሲያደርሱብህ እዛም በኋላ ታገኘዋለህ። አንዳንድ እዩኝ አታብዛ፣ በቃ ገባህ? በማይሆን በማያዘልቅ ነገር እዩኝ እዩኝ ማብዛት በጣም ነው የሚያስጠላ፣ በጣም ማለት ነው። ለህሊና ለሞራልህ እንኳን መጨነቅ አለብህ። የሰው ሞራል እንትን ማለት አለብህ። አንተ ማን ስለሆንክ ነው ከእሷ በልጫለው፣ ወይም እሷ እንደፈለግኩ አረጋለሁ ብለህ የምታስበው ማን ስለሆንክ ነው? ያንተ ጓደኞች ነገር ይሄን ነገር አይተው ምንድ ነው ሊማሩት የሚችሉት? ምንድነው? ለህይወታቸው፣ ለትዳራቸው ብቻ ለሆነ ነገራቸው ምንድን ነው እነሱ ሊጨነቁት የሚችሉት? ምንም አይነት ነገር እኮ አይጨንቃቸውም። እንደፈለጋችሁ ሁኑ እኮ ነው የሚሏችሁ አይደል እንዴ? ገባችሁ? እና ብዙ እህቶች ላይ እንደዚህ አይነት ነገር ጫና መፍጠርህ ጥሩ ነው ብለህ የምታስብ ከሆነ የብዙ ወጣቶችን ሞራል እየጎዳህ በጣም ይሁን የሚያሳፍር ነገር እንዲያደርጉ ለምንም ነገር እንዳይጨነቁ ለህይወታቸው፣ ለጓደኛቸው፣ ለምንም ነገር ተጨንቀው የሆነ ነገር እንዳያደርጉ ነው እያደረካቸው ያለው እና እፈርበት፣ ማርያምን እፈርበት ማለት ነው፣ እፈርበት አብርሽ። ከምር ነገ ልጅህ ተወልዶ ሲያድግ ማለት ነው። ይሄ እኮ አባትህ ነበረ። አባትህ እኮ ከአስር ወንድ ጋር እንደዚህ ነው የሚያደርገው፣ በጣም ባለየኮ ነው፣ በጣም ስድ ነው፣ ሲያስጠላ እንደዚህ ሲያደርግ ምናምን ስትባል፣ አሪፍ ነገር ይሰማሃል? ደስታ ይሰማሃል? ምንም አይሰማህም። ልንገርህ፣ በጣም የሆነ ኢሞሽናል የምትሆነው ነው። ልጅህ እንኳን ያፍርብሃል። አንተ ግን እንደዛ ስትባል፣ እሱ ልጁ እኮ አይደለም ያደረገው አይደለ፣ አንተ ነው ያደረግከውና ይሄ እንትና የአብርሽ ምናም ተብሎ የምትጠራው መጀመሪያ አንተ ነህ ማለት ነው። እና ለነገ የምታፍርበትን ነገር ነው እያስቀመጥክ ያለኸው። ና ሩታ እንደሆን ምንም አንተ መጣህ ሄድክ ከመውለድ ወደኋላ ኋላ የምትለው ነገር የለም። ህይወቷን ከመኖር ወደ ኋላ የምትል ነገር የለም። የራስ ወንድም እንኳን ኤፍሬም በቃ ስህተቱ ማንጋ እንዳለ አውቁት በቃ ከጎንሽ ነኝ እኔ ያለሁኝ በቃ ባለው ነገር ሁላ አለው ከጎንሽ ነኝ ያላት። ገባህ? ወንድምህ እንኳን ስተት መሆኑን የምሰራው ነገር ስተት መሆኑን እንኳን ገብቶት ለእሷን የሆነው ማርክ ምናምን ሌላ ነገር ብሰራ ኮ ም ነበር ብዙ ጊዜ ባይዛዊ ደግፍ ነበር። ግን ሰይህ ነገሮችን እያበላሸህ ሳይህ ነገሮች የሚያስጠላ በጣም የሚዘገንን ነገሮች በጣም የሚዘጋ ምናምን ነገር ሲሆን አስጠላሃኝ ማለት ነው። ገባችሁ። መጀመሪያ ብርሽን ትደግፊው ነበረ። አሁን ለምንድን ነው ምናምን የምትሉ ልጆች ካላችሁ ለእናንተ መልስ ነው። እኔ ማንም ጥፋት ቢያጠፋ ነገ እንኳን ሩታ የሆነ ጥፋት ምን የሆነ ጥፋት ብታጠፋ ራሱ ሩታን የማልቀወጣበት ምንም አሁን የሚያትድ የለም። አብርሽ ከተስተካከለ ደግሞ ተስተካክሏል፣ በዚህ እውቀጥል ብዬ እሱንም እንትን የማልበት የሚያትድ የለም። እና ሰውን ስህተት ሲሰራ ስህተት ሰራ ጥሩ ነገር ሲሰራ ጥሩ ነገር ሰራ ነው እንጂ ሚዲያ ላይ የትናንትናውን ጨቡጣችሁ ዛሬ ይዤ እኖራለሁ ማለት አይደለም። ገባችሁ? እና ያለው ነገር እንደዛ ነው። እናንተም በተቻላችሁ መጠን ከእህታችሁ ጎን ሁኑ ነብሰ ጥሩ ስትሆኑ እንደዚህ አይነት ነገር ቢደረግባችሁ ምን አይነት ስሜት ይሰማናል የሚለውን ታሳቢ እያደረጋችሁ ማለት ነው ባይ